የዓለም የምግብ ፕሮግራም ሕጻናት እንዲማሩ፣ ጎልማሶች እንዲሰሩና ማህበረሰቦች እንዲበለጽጉ የሚያስችል ነዳጅ ነው ሲል የተመጣጠነ ምግብን ይገልጸዋል። ዳሩ ግን በዓለም አቀፍ ደረጃ 2.8 ቢሊዮን ሰዎች ምግብ የመግዛት አቅም የላቸውም፣ አሊያም የምግብ ዋስትናቸው አልተረጋገጠም። የተመጣጠነ ምግብ እጥረት ብሎም የምግብ ዋስትና አለመረጋገጥ ችግር በተለይ በታዳጊ ሀገራት ላይ በረታል። ለአብነት አህጉራችን አፍሪካ ምርታማነትና መጣኔ ሀብታዊ እድገትን በመቀነስ በየአመቱ 153 ቢሊዮን የአሜሪካን ዶላር ከሚያስወጣቸው ምክንያቶች አንዱ የተመጣጠነ ምግብ እጥረት ነው። ይህን ችግር ለመፍታት ሁነኛ መፍትሄ ተደርጎ የሚወሰደው ደግሞ በምግብ ራስን በመቻልና የተመጣጠነ ምግብ አቅርቦትን በቤትና በአገር ደረጃ ማሳደግ መቻል ነው። ይህንን የተረዳችው ኢትዮጵያም የምግብ ዋስትናን ያረጋግጥልኛል ያለችውን የሌማት ትሩፋት መርሃ ግብር በማስተዋወቅ በሰራችው ሰፊ ስራዎች ለውጦች እየመጡ ነው። የሌማት ትሩፋት ምግቤን ከጓሮዬ በሚል ከቤተሰብ ተነስቶ ለሀገር የሚትረፈረፍ ምርታማነትን ማሳደግ የሚል ግብም ያነገበ ነው። አቶ ተሰማ ሞላ ነዋሪነታቸውን በማዕከላዊ ኢትዮጵያ መቀመጫ ከሆነችው ሆሳና ከተማ በ62 ኪሎ ሜትር ርቀት ላይ በምትገኝ ሀደሮ ከተማ አድርገዋል። በሌማት ትሩፋት መርሃ ግብር መሰረት ባለቻቸው ውስን ቦታ ላይ የእንስሳት እርባታ መጀመራቸውን ይናገራሉ። በአጠቃላይ በሁለት ከብት ጀምረን እስከነ ጥጆቻቸው አምስት የሆኑትን አርባ ድርሰን እንግዲህ ለተለያዩ አገልግሎቶች ካፌም ከተማ ሌሎች ተቋማትም አሉን። እነዛን ለማስፋት አስራ አምስት ሺጣን እስካሁን ሀያ አምስት የሆኑ እስከነ ጥጆች አሉ። በዚህም ውጤታማ በመሆን ላይ እንደሚገኙና ከራሳቸውና ከቤተሰባቸው አልፈው ለሌሎች የስራ ዕድል መፍጠራቸውንም ይናገራሉ። ከነዚህ ከብቶች ጥሩ ጥቅም ነው ያገኘሁት። ምክንያቱም ከተማ የነበረኝ ሆቴል ነበር። ሆቴሉ ቀደም ብሎ ቢሰራም በዙሪያ የተሰሩ ክላሶችን እስከ 12 ክላሶችን ከብቶችን ስንሸጥ ነበር የሰራ ነው እየሸጠን ያን አስፍተናል አስፋፍተናል። ከዛም ልጆቻችንን አስተምረናል። ሌሎች እስከ ስምንት የሚሆኑ የቀንና የማታ ሰራተኞች አሉ። እነዛን ሁሉ እንግዲህ በዚህ ስራ ነው እየረዳን ያለ ነው። የከተማ ግብርናን ተግባራዊ ለማድረግ የሚገድብ ነገር እንደሌለ ያነሱት አቶ ተሰማ በዚህ ሂደት ውስጥም የመንግስት እገዛ እንዳልተለያቸው ያነሳሉ። መንግስት በባለሙያ ይደገፈናል፣ በሌሎች ማቴሪያሎች ይደግፈናል። በተለያየ በቃ መንግስት እየደገፈን ዛሬ ደርሰናል። ስለዚህ የከተማ ግብርና የሚቻል ነው። በዶሮ እርባታ ዘርፍ መሰማራት እንደሚፈልጉ እንዲሁም ይህንን የእንስሳት እርባታ የማስፋት ውጥን እንዳላቸው ነው የሚናገሩት። የከተማ ነዋሪ እምብዛም በግብርና ዘርፍ እንደማይሰማራ ታዝቢያለሁ ያሉም ሲሆን እርሳቸው በከተማ ግብርና ስራቸው ተጠቃሚ እንደሆኑ ሁሉ ሌሎችም በዘርፉ እንዲሰማሩ ይመክራሉ። የዶሮ እርባታ በጣም አስባለሁ። እዚህ ትርፍ ቤቶችም ስላሉ እውቀቱ ብቻ ትንሽ ያንሳል እንጂ ይውቀቱ ግንዛቤ ባያገኝ ድሮ አልተለመደም። በርግጥ አሁን አሁን መንግስት ባወጣው እቅድ በጣም ሰፊ አገልግሎትና ሰፊ ጥቅም እንዳለ ሁሉም ህብረተሰብ ተገናዝቦ የከተማን ግብርና ሊያሰፋ ይገባል። እንደ በሀደሮ ከተማ የአካባቢውን ጸጋ በመጠቀም በሌማት ትሩፋት መርሃ ግብር ሰፋፊ ስራ እየተሰራ መሆኑንና ህብረተሰቡም ተጠቃሚ እየሆነ መምጣቱን የሚናገሩት ደግሞ የከተማው ከንቲባ ናቸው። የዶሮ ልማት ስራዎች በስፋት የሚሰሩባት የአንድ ቀን ጫጩትን ጨምሮ የአርባ ሁለት ቀን ኮክኔ ዶሮዎችን በስፋት አስገብተው ከተማው ላይ አሁን በኤንተርፕራይዞች ተደራጅተው ውጤታማ የሆኑ ኤንተርፕራይዞች ያሉበት አካባቢ ነው፣ በተለይ ከሌማት ትሩፋት አንጻር። ሌላው ደግሞ በወተት ከብት እርባታ ሰፋፊ ስራዎች እየተሰሩበት ያለ አካባቢ ነው፣ ይህ አካባቢ ቅድም ከማግቢያው ላይ ለመግለጽ እንደሞከርኩኝ ወደ ሁለት ትላልቅ ወንዞች ከተማዋን አቋርጠው የሚያልፉ ከመሆኑ ጋር ተያይዞ በነዚህ አካባቢዎች ላይ ደግሞ ከሌማት ትሩፋት ስራዎች ጋር በተያያዘ የአትክልት ስራዎች የተጀመሩበት በዚህም አርሶ አደሩም የተጠቀመበት ጅምር ስራዎች ያሉበት ነው። በዋናነት ግን ከሌማቱ ትሩፋት ስራዎች አንጻር የዚህ የዶሮ ልማት ስራዎች እና የወተት ከብት እርባታ ስራዎች ትልቅ ውጤት ያስገኙበት እና በዚህ የተደራጁ ኢንተርፕራይዞችም ውጤታማ ስራ የሚሰሩበት አካባቢ ነው። አካባቢው በተፈጥሮ ሀብት የታደለ ነው ያሉት ከንቲባው፣ ለአብነት ቡና፣ ዝንጅብልና ፍራፍሬ አብቃይ ለም መሬት መኖሩን ያነሳሉ። በመሆኑም በማኒፋክቸሪንግ ዘርፍ ላይ ለመሰማራት ፍላጎት ያላቸው ባለሀብቶች በአካባቢው እንዲሰማሩም ጥሪ ያቀርበዋል። ዝንጅብል አለ፣ አንዴም ሲዝ የማያደርግ የፍራፍሬ ምርት አለ። ስለዚህ እዚህ አካባቢ ኢንቨስት የተደረገውን ነገር ፕርቼዝ ለማድረግ የሚቸገር ሰው አይደለም። ከዚህም ኤክስፖርት አድርጎ ሌሎች ጋር ለመውሰድ በተለይ ዝንጅብል ምርትን ኤክስፖርት ለማስደረግ በሚያስችል ደረጃ የሚያቀነባብሩና በቡና ምርት ላይ ከፍተኛ መሻሻሎች እየታዩ የመጡበት ሰዓት ላይ ነው። አሁን ያለው ዞኑ እንደ ዞን ከማዕከላዊ ኢትዮጵያ የመጀመሪያ የቡና ምርት ላኪ አንደኛ ደረጃ ላይ የሚገኝ ዞን ነው። ለዛ ዞን አስተዋጽኦ የሚያደርጉ ከሚያደርጉ ከዞኑ መዋቅሮች ሀደሮ ከተማ በአንደኛ ደረጃ ነው የሚቀመጠው። የከተማ አስተዳደሩም አካባቢውን ለማልማት ለሚመጣ ባለሀብት ተገቢውን ድጋፍ እንደሚያደርግም አረጋግጠዋል።